አሰላሙአሌይኩም ወራህመቱላሂ ወበረካቱ። ውድና የተከበሯችሁ የሰአድ ፋሚሊ በተሰብ ወይ ሰላም ናችሁ? እኔ ሰላም ነኝ አልሀምዱሊላህ። ሁላችንም ሰላም ሰላም ብያለሁ። በተሰብ ዛሬም እንደተለመደው ለየት ባለ ቪዲዮ መጥቻለሁ። ለዛሬ እየላቸው የመጣሁት በጣም ቀላል ና ጣፋጭ ፕሮቲን የያዘ የሰላጣ አሰራር ነው የማሳያችሁ ቪዲዮን ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ ማድረግ አትርሱ። እንደውም ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። አሁን ወደ አሰራሩ እንገባለን። በጣም ቀላል ነው። ቪዲዮን ተከታተሉት። የተጠቀምኩት ግብአት ቀይ ስር፣ ስኳር ድንች በአረቦቹ ደግሞ ጀርጀር የሚባለው ነው የተጠቀምኩት። እንዲሁም ከስራት ብዙ አይነት መጋበሪያ ብዙ አይነት ግብአት ነው የተጠቀምኩት። ያው ቪዲዮ እንዳይረዝምባችሁ ለማሳጠር ስል ነው ሁሉንም ያልቀረስኩላችሁ ማለት ነው። ውዶቼ ትወዱታላችሁ ብዬ አስባለሁ። በጣም የሚጣፍጠው፣ በጣም ቀላል ነው ደግሞ የሰላጣው አሰራር ወደዳችሁት እናንትም ሰርታችሁ ሞክሩት። የየ ፈረንጅ ቃሪያ ቀይ ቃሪያ ተጠቅሚ ያለሁኝ።